የሞት ፍርድ ተፈርዶበታል። ሰላም ሰላም! ውድ የብሩክ እና ሚኪ ቻናል ቤተሰቦች እንዴት ናችሁ? ያው እንግዲህ ዛሬ እየጨፈርኩኝ ነው የመጣሁት። ለምን በዚህ ዘፈን እየጨፈርኩኝ እንደሆነ መጨረሻ ላይ ነግራችኋለሁ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ ኮመንት እያደረጋችሁ እንድታበረታቱን እንጠይቃችኋለን። ያው እንግዲህ ቻናላችን ከቀን ወደ ቀን ሰብስክራይበር እየቀነሰብን ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ደግሞ የወጣችሁ ሰዎች አስባችሁን ኮመንት ላይ አስቀምጡልን። እኛ እያስተካከልን ደግሞ ቀስ በቀስ እንመጣለን ማለት ነው። ይመቻችሁ። እንግዲህ በዛሬው ቪዲዮ ቅድም እንዳሳየኋቸው የተለያዩ አይነት ቪዲዮዎች ይዘን እንመጣለን። የመጀመሪያው ቪዲዮዎችን እንግዲህ ስለ አዶናይ በአንድ ትልቅ ድርጅት ውስጥ ብራንድ አምባሳደር መሆኑን አስመልክቶ የተለያዩ ነገሮች እየተነሱ ነበረ። ከዛ አንጻር ያለውን እናሳያችኋለን ማለት ነው። ወደዚህ ገራሚ ሀምር ልንገባ ነው። የሚገርም መኪና ነው በሰማ አምባሳደር ሆኖ ለአንድ ትልቅ ድርጅት አብረው ተፈራርመዋል ማለት ነው። እስኪ በዛ ላይ ያሉትን ፕሮግራሞች ደግሞ እንያቸው። እዛ ፕሮግራም ላይ የተነሱ አንዳንድ ነገሮች ነበሩ። የመጀመሪያ የነበረው ነገር አዶናይ እንዴት በዚህ ሰዓት ላይ ቲክቶክ ክሬቲቭ አዋርድ ሽልማት ፉክክር ላይ ባለበት ሰዓት ላይ እንዴት አዶናይን ብቻ መረጣችሁት? ከዛ ቀጥሎ ደግሞ ሌሎችም የተለያዩ ሀሳቦች ነበሩ የተነሱ ጥያቄዎች አዶናይም እንዲሁም ደግሞ የድርጅቱ ባለቤቶችም የመለሱት መልስ አለ። እሱን አብረን እኔ ይመቻቸው አንድ ጥያቄ ነው ያለ ያለኝ ጥያቄ ለአፍሮት አዶናይን ስትመርጡ በምን መስፈርት ነው የመረጣችሁት? የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አደለ የሚፎካከሩ ሁለት ሰዎች አሉ ና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉ ናቸሁ አዶናይን መምረጣቸው ያው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው እኔ የአፍሮሃብ አምባሳደር ብቻ ሳልሆን የአፍሮሃብን ባለቤት ነኝ። አብረን ነው ፓርትነር አድርገን እየሰራ እያመጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ የነበረ መሰለኝ የስግጥፍ ሚስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። አዲስ አበባ የተለያዩ እንግዲህ አፍሮሃብ ለሚባል ድርጅት ነው አምባሳደር የሆነው። ከዛ በተጨማሪ ደግሞ እዛው ላይ አናውንስ ያደረገው ነገር ቢኖር ምንድን ነው የአፍሮሃብ ድርጅት አምባሳደር ብቻ ሳይሆን የዛ ድርጅት ፓርትነርም ወይም ደግሞ ባለድርሻ እንደሆነም ጭምር ነው እንግዲህ እዚህ ቪዲዮ ላይ የተናገረው ማለት ነው። ስለዚህ የተመረጠበት ምክንያት አንደኛው ምክንያት ይሄ ነው። የዛም የድርጅቱ ባለቤትም ከመሆኑ አንፃር ማለት ነው። ከዛ ውጭ ደግሞ ሌሎች የተጠየቁ ነገሮች ነበሩ። አዶናይ ይህን ስግብጥ በሉ እያለ እንዴት ለዚህ ድርጅት አምባሳደርነት ሊመረጥ ይችላል ብለው የጠየቁ ሰዎች ነበሩ። እነሱም ሰዎች መልስ ተሰጥቷቸው ነበር። እስኪ እሱን ደግሞ እንመልከት ነገር እዛ ለምን አዶናይን መረጣችሁት የሚል ጥያቄ ተነስቶ ነው በምንመስፈርት የሚኖሩ አይዶን ነው። ብዙዎቻችሁ አስተውላችሁ አይታችሁ ከሆነ ሁላችንም ስማርት ስልክ እጃችን ላይ አለ። ይህን ስማርት ስልክ ይዘን ከክፍለ ሀገር ወጣ ብላችሁ አንድ ሰው ቪዲዮ እንዴት መቅረጽ እንዳለበት አሳይታችኋል ወይ? ከራሳችን እንጀምር ብዬ ነው። ወይንም አንድን ሰው ሰፖርት ባይዘዊ የሶሻል ሚዲያ ፕላትፎርም በጣም የሚገርም ነገር ነው። አንድ ቅጽበት አንድን ሰው ምንም ያልነበረን ሰው አንስቶ እላ ያደርጋል፣ አት ሴም ታይም እታች ያደርጋል። ወተናል ወደ ደቡብም ሄደናል አይተናል፣ ልጆች ሲጨፍሩ አይተናል። በግል ካሜራችን አስቀመጥናቸው እንጂ ሼር ማድረግ ሞራሉ እንኳን ያልነበረን ስንቶቻችን ነው? ሲምፕል ይህንን ለአዱናይን የመረጥንበት አንደኛው ምክንያት ያደረጋቸው ስራዎች አሉ ቢኮዝ ፒርሊ ውስጥ መንፈሱ ተነስቶ የሰራቸው ስራዎች ናቸው፣ እኛን ኢንስፓየር ያደረጉ። ይህን ኢንስፒሬሽን ደግሞ ለሚቀጥለው ጀኔሬሽን እንፈልገዋለን። አሁን ምናየው ነገር የሚሰራው ስራ ለማንም አይደለም፣ ለልጆቻችን ነው። የዚህ ተካፋይ ደግሞ መሆን አለባቸው ብዬ ከማምነው እሷ እንዳለችው ልጆች አላት ሰግት ከምስ አሁን እሷ የቃኘችበት ከቤተሰብ ኃላፊነት የተነሳ ነው። ይህንን ደግሞ ትንሽ ወረድ እናድርገውና ሌሎች ቦታ እናዳልሶ ስ ስንቶቻችንን ወይ አዲስ ፕሮዳክት መቶ የቴሌ ሲያስተዋውቅ እንኳን ሼር ያደረግነው፣ ርካሽ ሞባይል ክፍለ ሀገር ላለ ልጅ ሼር አድርገኗል ተናግረናል። ማለት እነዚህ እነዚህ ፒውርሊ ሂዩማን ሆነን መስራት ያለብን ስራዎች አሉ። ሶሻል ሚዲያ ቀላል ቮይስ አይደለም። ማለት ኢምፓክቱን እያየ ነው አለም አቀፍ ልጅ ስንት ፌመስ ፖሎ እናደርጋለን። እስኪ አንድ ታለንት ያለው ልጅ ሲዘፍን ያወጡ ጥቂት ሰዎች ናቸው። ቪዋቸውን ተደራሽነት የላቸው እነዚህ ነገሮች ስናልፍ፣ ለምንድን ነው የምናልፋቸው? እያየን ለምን እናልፋቸዋለን? ስለዚህ አዶናይን የመረጥንበት ዋነኛ ምክንያቱ ይሄ ፒዩር የሆነ መንፈሱ ለታች ላሉት አይቶ በራሱ ተነሳሽነት ላረጋቸው ነገሮች ነው። እኛም ኢንስፓየር ማድረግ ሶሳይቲው ለኢምፓክት መፍጠር ከዛም አልፎ ደግሞ አሲኮ ሆነ እንደተመለከታችሁት ነው አዶናይን የመረጥንበት ምክንያት ሞር ብዙ ሰዎችን ለመርዳት የሚል ሀሳብ ነው ያነሱት። እንግዲህ እዚህ ጋር በእኔ እይታ ይሄ ነገር ትክክል ይመስለኛል። አይታችሁት ከሆነ ሰውየውም እንደተናገረው እንደሰማችሁት ከሆነ ምን ያህሎቻችን ክፍለ ሀገር ላሉት ልጆች የተሻለ ስልክ በርካሽ ዋጋ ሲኖር ሼር አርገን እናቃለን? ከኔ ጀምሮ አላውቅም፣ እኔን ከጠየቃችሁኝ ማለት ነው። እና ግን አዶናይ ያንን ነገሮች ሲያደርግ ነበረ። ከዛ በተጨማሪ ደግሞ የተለያዩ የክፍለ ሀገር ልጆችን እዚህ መጥተው ቲክታክ እንዲጀምሩ በቲክታክ ገንዘብ እንዲሰሩ በቲክታክ ህይወታቸው እንዲቀየር ምክንያትም የሆነ ሰው ነበር። አይታችኋቸው ከሆነ ሶስት ልጆች እንዲቻ ቦይስ የሚባሉ ልጆችን አንስቶ ከዛ በኋላ እነሱ ልጆች ይዞ ትልቅ ፎሎወር እንዲኖራቸው በአጭር ጊዜ ውስጥ፣ በጣም አጭር አንድ ወር እራሱ ያልሞላ ነው፣ በአጭር ጊዜ ውስጥ እንዲኖራል ከዛ በተጨማሪ ደግሞ የተለያዩ የማስታወቂያ ስራዎች እንዲሰሩ እዚህ ሆኖ ተረጋግተው ህይወታቸው እንዲኖሩ አስችሏቸዋል ማለት ነው። ከዛ በተጨማሪ አንዲት ልጅ ይዞ መጥቶ ነፃነት የምትባልን ልጅ የተለየ ተሰጥኦ ያላት ድምፁ አሪፍ የሆነ ከተለያዩ አርቲስቶች ጋር በማገናኘት ሙዚቃ እንድትሰራ ቲክታክ አካውንት እንድትከፍት የተለያዩ ቪዲዮዎችን እየሰራች እንድትለቅ በዛ ውስጥም ደግሞ ራሷን እያጠነከረች ማስታወቂያ እየሰራች እንድትመጣ ለማድረግ ሞክሯል። እና እነዚህን ነገሮች ቤዝ አድርገን ነው የመረጥ ነው አዶናይን፣ እንጂ ዝም ብለን አደለም የመረጥ ነው። እነዚህ ምክንያቶች ተጠቅመን የመረጥ ነው የሚል ሀሳብ ነው ያለው። ይህ እንግዲህ ትክክል ይመስለኛል። በእኔ ሀሳብ ያው ሁላችንም ፐርፌክት አይደለንም፣ ሁላችንም የየራሳችን ችግሮች አሉብን። ግን መጥፎ ነገር ላይ ትኩረት የምናደርግ ከሆነ ሁልጊዜ መፍትሄ ላናገኝ እንችላለን። ስለዚህ እነሱም ለማድረግ የሞከሩት ጥሩ ነገር ላይ ፎከስ አድርገው ጥሩን ነገር እንደ ትልቅ ሴክተር እንጠቀማለን ያሉት ነገር አለ እንደ ትልቅ ሴክተር ያሉት ነገር ስፔሲፋይ ለማድረግ ሶሻል ሚዲያ እንደ ትንሽ የሚታይ ነገር አይደለም። በጣም ብዙ ካምፓኒዎች የራሳቸውን ድርጅት አሳድገውበት ትርፋቸውን እንደገና አጥፍ እንዲጨምሩ ያደረጉ ድርጅት ሳንወጣ እዚሁ ላይ ሌላ የድርጅቱን ሰው የተናገረው ንግግር አለ፣ እስኪ እሱን ሰምተን እንመለስ። ብዙ የኪነጥበብ ባለሙያዎች እንኳን ብዙ ፎሎወር ላቸው መውቅናቸው ብዙ ቢሆንም ፎሎወር እንኳን ሶሻል ሚዲያ ላይ ብዙ አይጠቀሙም። ይሄ ነገር ለውጥ እንዲመጣ ትልልቅ ስራዎች እየሰራ ነው እና እናብረህት ጋር ስናወራ እሱ የተመረጠበት በብዙ መስፈርት የታዩበት ሁኔታ ነው። ወጣቱን ማንቃትና ማስተማር፣ ግንዛቤ መስጠት፣ መለወጥ ቅድም እንደተባለው መሰገድ ሲባል በጥፎ ብቻ ነገር አለም በጥሩ ነገር መለወጥ እንደሚቻል ማሳያም ስለሆነ ነው። ስለዚህ የበጎ አድራጎቱ የሚሰራቸውም ስራዎች ታይተው ያ ክሬዲት ስላለው አሁን ወጣቱን በተለይ ደግሞ ብዙ የመሰው ክፍልን ይለውጣል፣ ግንዛቤ ይፈጥራል በሚል ድርጅቱ የብራንድ አምባሳደር አድርጎ ሾሞታል በሚቀጥሉት ኮንትራቶቹ በየጊዜው የሚፈጸሙ ሆነው ቀጣይነት ቱር ስላለው ሊሚት አልተደረገም። እንግዲህ እንደተመለከታችሁት ነው። ብዙ የአርቲስቶች ብዙ ሚዲያ ላይ የምናቃቸው ሰዎች ማለትም ይሄ ፊልም ኢንዱስትሪ ላይ የምናውቃቸው ሰዎች ነገር ግን ሶሻል ሚዲያ ላይ ሲመጣ ብዙም ኢምፓክት ፉል አይደሉም፣ ብዙም ተጽዕኖ ፈጣሪ አይደሉም፣ ፎሎወሮቻቸው አናሳ ናቸው ይለናል ይህ ሰው እና በዚህም የተነሳ አዶናይ ግን ይሄንን ነገር ተጠቅሞ ስግጥ ማለትን የምትፈልጉት ነገር ላይ ፎከስ አድርጎ መስራትን ስግጥ የሚለው ብዙ ስንረዳው በመጥፎ ልንረዳው ስለምንችል እዛ ነገር ላይ ትኩረታችንን ሰብስበን መስራት በሚለው እናስተካክሎ እና ትኩረታችንን እዛ ነገር ላይ በቃ ሌላ ነገር ሳናስብ ወደ ሌላ ነገር ሳናስብ በቃ ድርቅ ብለን እዛ ላይ መስራት እንድንማር አድርጎናል። እሱን ሞር ለማሳደግ ለብዙ ወጣቶች ኢምፓክት ፉ ለማድረግ ነው ይህንን ነገር የሰራ ነው የሚል ሀሳብ ነው ያላቸው። እንግዲህ አዶናይ እኔ ማለት የምፈልገው ነገር እንኳን ደስ አለ እንኳን ለዚህ አበቃ። እኛም ደግሞ ወጣቶቹ ቀስ እያለን እየሰራን በዚህ መልኩ የምንለወጥ ይሆናል ማለት ነው። ከዚህ ውጭ እንግዲህ ሌሎች ቪዲዮዎችም አሉ፣ አብራችን ቆዩ። ሌላኛው እና ሰሞኑን በጣም አነጋጋሪ የነበረው ነገር ደግሞ ምንድን ነው፣ አንድ ትንሽ ልጅ በአንድ ወጣት ይገደላል በዚህም የተነሳ በጣም ብዙ ሰዎችን ያስቆጣና ሶሻል ሚዲያ ላይ መነጋገር የነበረ ነበረ ዛሬ ግን የመጨረሻ ውሳኔ እዛ ወንጀል ላይ ተሰጥቷል ማለት ነው እስኪ ምን እንደተሰጠኒ ምን ውሳኔ እንደተሰጠኒው የሞት ፍርድ ተፈርዶበታል በ10 ዓመት ታዳጊ ላይ የግድያ ወንጀል የፈጸመው ተከሳሽ በሞት እንዲቀጣ ፍርድ ቤት ወሰነ በአርባ ምንጭ ከተማ የ10 ዓመቱ ታዳጊ ናትናኤል ማይክልን በማገትና በአሰቃቂ ሁኔታ ከገደለው በኋላ ሽንት ቤቱ ሲጨመረው ተከሳሽ ወርቅን አሰፋ በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ወሰነ። ተከሳሹ ልጁን አፍኖ ወደ ቤቱ በመውሰድ በቦክስ ከደበደበ በኋላ አፍና አፍንጫውን በፕላስተር በማሸግ ያፍነዋል። ነገር ግን ልጁ ለማምለት ሲታገል በአንሶላ አንቆ ገደለው። በኋላ አስክሬኑን ሽንት ቤት ውስጥ በመጨመር ለመሰወር የሞከረ ቢሆንም ፖሊስ ባደረገው ፈጣን ክትትል በቁጥጥር ስር መዋሉ የሚታወስ ነው። የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ሕግን ክስና ማስረጃዎች ተመልክቶ ተከሳሹ ጭካኔ በተሞላበት መንገድ ታዳጊውን በመግደሉ በሞት እንዲቀጣ ተፈርዶበታል። በጣም ያሳዝናል። እንግዲህ እንደሰማችሁት ነው። ይሄ ምስኪን ልጅ እንደዚህ በሰማችሁት አሰቃቂ ሁኔታ ሞቶ ነበረ። አሁን ደግሞ ይሄ ወጣት የሞት ፍርድ እንዲፈረድበት ፍርድ ቤት ወስኗል ማለት ነው። ለልጁ እንግዲህ እግዚአብሔር ነፍስን በአጸደ ገነት ያኖርልን፣ ለቤተሰቦቹ በጣም መጽናናትን እንመኛለን። ፈጣሪ መጽናናቱን ይስጣችሁ። ከብሩክና ሚኪ ቻናል ማለት ነው እሺ ከዚሁ ደግሞ ሳንወጣ መጨረሻ ላይ ነግራችኋለሁ ያልኳችሁ አንድ ነገር ነበረ። ቀድም እየዘፈንኩ ነበር አይደል? የገባት ለምንድን ነበር እየዘፈንኩ የገባት? ምክንያቱም በትግርኛ ዘፈኗ የምናቃት በጣም ታዋቂ የሆነችው አርቲስት ማህሌት ገብረ ጊዮርጊስ ሰሞኑን ታሟ ነበረ እና በዚህ የተነሳ ለአድናቂዎቿና ለኳት ሰዎች እንዳለ አንድ መልእክት አስተላልፋለች። ይህ መልእክት ምን ይመስላል እሱን እናያለን። ድምፃዊት ማህሌት ገብረ ጊዮርጊስ ምንድን የሆነችው የትግረኛ ሙዚቃ አቀንቃኟ ድምፃዊት መሀሌት ገብረ ጊዮርጊስ መታመሟን በርካቶች የተናገሩ ሲሆን ከሰሞኑ በትግረኛ ሙዚቃ አቀንቃኝነቷ የምትታወቀው ተወዳጇ ድምፃዊት ማህሌት ገብረ ጊዮርጊስን አስመልክቶ አሁናዊ ሁኔታዋን የሚገልጽ ፎቶ በፌስቡክና በቲክቶክ ከተሰራጨ በኋላ በበርካቶች ዘንድ መነጋገሪያ ሆኖም ነበረ በመሆኑም ድምፃዊት መሀሌት ይህንን አስመልክቶ ምላሽ ሰጥታለች በወቅታዊ የጤና ሁኔታ ያስመልክቶ ለጠይቃችሁኝ ወዳጆቼ ከልብ አመሰግናለሁ ሁሉም ነገር ከፈጣሪ ጋር ይስተካከላል። አሁን ላይ በጥሩ ሁኔታ ላይ እገኛለሁ በማለት በፌስቡክ ገጽ አጋርታለችም። እኛም መልካሙን ሁሉ ተመኘንላት። እንግዲህ ድምፃዊት ማህሌት ገብረ ጊዮርጊስ ፈጣሪ ጨርሶ ይማረሽ። ያው በጣም ተወዳጅ የሆኑ ሙዚቃዎች ያሏት አርቲስት ነች ማለት ነው እና ሰሞኑን ሶሻል ሚዲያ ላይ የተለያዩ ፎቶዎች ስናይ ነበረ ትንሽ ፊቷ ተቀያይሮ ስለነበረ ምን ሆና ነው የሚሉ መልእክቶች ነበሩ፣ ብዙ መልእክቶች እና ይህንን መልእክት ታስተላልፋልናለች ማለት ነው። ፈጣሪ ጨርሶ ይማረሽ። የዛሬው ቪዲዮዎቻችን ይህን ይመስሉ ነበረ። ከዚህ ቪዲዮ ምን ቁም ነገር አገኛችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮዎች እስክንገናኝ ድረስ ዋይ